በመጀመሪያ ደረጃ ሩታዬ እንኳን ደስ አለሽ ማለት እወዳለው፣ በዛውም አብርሃምን እንዲሁም ደግሞ የሩታን የፕሮግራም ቀን ስትጠብቁ የነበረው ከተለያየ ሀገር ከዱባይ የሚያላችሁ ከተለያየ ሀገር ዱባይ ሰርጋቸው መሆኑን ከዚህ በፊት ተነግሮ ነበር። የነሱን ፕሮግራም የምትጠብቁ ዛ ፕሮግራም ላይ ለመታደም ስትጠብቁ የነበሩ ኦዲየንሶች እንዲሁም አብርሃምና እርታ የምትወዱ ሰዎች እንኳን ደስ ያላችሁ፣ የፕሮግራም ቀን ተቆርጧል። ሁላችሁም ቪዲዮ አይታችኋል፣ ድጋሚ መናገር አይጠበቅብኝም። እንኳን ደስ ያላችሁ። ያው ቀኑም ደርሷች ቀኑም ደርሷል ማለት ነው። ማርች ሰላሳ ማለት በጣም ቀላል ቀን ነው ኦልሬዲ አስር ቀን ነው የቀረው በውጮቹ ማርች ሰላሳ ማለት አስር ቀን ነው የቀረው። እዛ ፕሮግራም ላይ ለመታደብ ስጠብቁት ያን ፕሮግራም በጉጉት ስጠብቁት የነበራችሁ ሰዎች እንኳን እንደሰራችሁ ማለት እወዳለሁ። የእኔም ቤተሰብ የአብርሃምም የሩታም ሁሉንም የምትወዱ ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ ለማለት እወዳለሁ። ይሄን ቪዲዮ ላይክ አድርጉት። አብርሃምና ሩታ የፕሮግራማቸውን ቀን ቀን ተቆርጦ ፕሮግራሙ እንዲያከብሩ የምትፈልጉ የፈለጋቸው ሰዎች በዛ ፕሮግራም ቀን በመቆረጡ ደስ ያላችሁ ሰዎች ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ኮሜንት በሰላም ድረሱበት እያላችሁ ተጽፉልኛላችሁ ማለት ነው። ይህን ቪዲዮ ሁላችሁም ሼር እያደረጋችሁ ለሁሉም አዳርሱት። ሩታዬ፣ በድጋሚ እንደዚህ ተደስተሽ እንደዚህ ፍንድቅድቅ ፍልቅልቅ ብለሽ በማየታችን ሁላችንም ደስ ብሏል። የአንቺን ደስታ ሁላችንም ያስደስተናል። ትናንትና የምር እኔ ከእሷ በላይ እኔ ነኝ የተደሰጥኩት። በእርግጥ ሁላችሁም በሷ ደስታ ቀን በመሱ በመወሰኑ ሁላችሁም ትደሰታላችሁ ብዬ አምናለሁ። ያ ሁሉ ነገር ያ ሁሉም ነገር አልፎ ለዚህን ቀን ወደ ደስታቸው በመመለሳቸው ሁላችንም ደስ ያሰኘን ነገር ነው። ይህን ሳምንት ለሩታዬ ደስ ደስ ደስ ብሏት የምታሳልፍበት ሳምንት ወይም ደግሞ አላረል በቃ ቀኑ አልገፋ ብሏት ምናምን አስባችሁታል? አጋጥማችሁ ያውቃል? የሆነ ደስ የሚል ነገር አግኝታችሁ ወይም ደግሞ የምታደርጉበት ቀን አውቃችሁ ያን ቀን አልደርስ ብሏችሁ ምናምን። የምር ነው ሩታ እንደዛ ነው የሚሆንባት። ሁላችንም ደስ ደስ የሚሉ ነገሮች በዚህ ሳምንት እናያለን ብዬ ተስፋ አደርጋለሁ። ያው እሱም እንዳለው የቤሎ መረጥ አለ ምናምን ምናምን ብዙ ብዙ ነገሮችን አሉ እንደዛ እንደዛ እያልን ቀኑን የሚደርስ ይሆናል። ሁላችንም ቀኑ እስኪደርስ ሁላችንም ጓግተናል። ያው እኔም ትንሽ ይህንን ቪዲዮ ለመስራት ወደ ኋላ ዘግቼ ያለሁ፣ ያው ለሱም ትልቅ ይቅርታ ጠይቃለሁ። ማለት ሁኔታው ስላልተመቻችለኝ ነው። ይህንን ቪዲዮ ለመስራት ትንሽ ዘግቼባችኋለሁ። ይቅርታ እንደምታደርጉልኝም አልጠራጠረም። ሌላው ደግሞ አብሪሽን አሩጣም። ወደ ዱባይ ሄደው የቀለበት ፕሮግራማቸው ዱባይ ላይ አርገውን በሰላም እንደሚመለሱ የሁላችንም ምኞት ነው። ከዛም እዚህ የቤተሰብ ተዋውቅ አርገው ጨርሰው ሁሉንም ነገር አልቆ በወደፊትም በልጅ ተባርከው ሁሉም ነገር እንትን ተሳክቶላቸው ኑሯቸው እንደሚቀጥሉ የሁላችንም ምኞታችን ነው ማለት ነው። እኔ ራሱ ምን መናገር እንዳለብኝ የምር በጣም ግራ ገባኝ ብቻ ለዛሬ ህና ክልካለን ይበቃናል። ይሄን ቪዲዮ ላይክ አድርጉት፣ ኮሜንት ቦክስ ውስጥ እየገባችሁ ደግሞ ሩጣዬ እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ እያላችሁ ሁላችሁም ትጽፉልኝ ያላችሁ ማለት ነው። እንዲሁም ቤቱን ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን እንጂ ምንድነው። ሰብስክራይብ ደግሞ አድርጉ። ምን ሆናችሁ ነው? ብቻ በእያላችሁበት ሰላም ሁኑልኝ። ወዳችኋለሁ። አመሰግናለሁ።